ሰላም ውድና የተከበራችሁ የቻናል ቤተሰቦች ወይ ያላችሁበት ሰላማችሁ ይብዛ። እንግዲህ የውላችሁ አንዳንድ ሰዎች የሆነ በጊዜያዊ ስሜት የተነሳ የብዙዎቹን እንትና ሪስክ ይዘጋሉ ማለት ነው። አሁን ይህ ልጅ እንደሚታወቀው ሳውዲ አረቢያ፣ እንዴት አረብ እንዴት ሊገደል ይችላል? እንዴት ይህን እኮ የራሱን ብቻ ሳይሆን የሌላው ያው የሌላው የሁሉንም ሰው ነው፣ ሪስኩን እየዘጋበት ያለው ማንኛውም ሰው ከሀገር ወጥቶ ካልተለወጠ ሀገር ላይ ምንም ሰርቶ ሊለወጥ አይችልም። ያኔ አይቻልም። እንደ እውነታ ከተባለ ሀገር ላይ እንደምታውቁት ትልቅ ስራ ካልተሰራ የሆነ በቃ ገቢ የሚያስገኝ ስራ ካልተሰራ የትኛውም ስራ ብትሰሩ ልትሆኑ ትርፋማ አትሆኑም፣ አትለወጡም። አሁን የሳውዲ ሕግ እንደምታውቁት በጣም እንትን ነው። በጣም የከፋ ነው ሕጉ፣ በጣም ጥብቅ ያለ ነው እንደምታውቁት ማለት ነው። አሁን ይሄ ልጅ በዚህ አረብ በመግደል የተነሳ የሌሎቹን እንትን፣ ሌላ አሁን ምሳሌ ሳውዲ አረቢያ ወንዶች መምጣት ይቆማሉ ቢባል አያቸው፣ በማ በሱ ሰበብ ነው። አሁን ግን እሱ የየትም ዞሮ ዞሮ ቢሆን ቢደበቅም፣ ምንም ቢል አበሻ ያስይዘው አበሻማ እኮ ያው በብር ከተከዛ ሊያስ ይችላል። እንደምታወቀው ታይዟል። አያችሁ፣ ከሲኖ ውስጥ ተጎትቶ እየወረደ ማለት ነው። ስለዚህ አበሻም በብር ተገዝቶ ሊያስ ይችላል አንደኛ፣ ሁለተኛ፣ እነሱም ሹርጣ እየፈለገው ነበር። ያው ተገንቶ ታይዟል ማለት ነው። አሁን በዚህ ልጅ ምን እንደሚወሰንበት አስባችሁታል? እዚህ ሀገር እንኳን ገላችሁ ከሰረቃችሁ ራሱ እጅ ነው የሚቆረጠው ከሰረቃችሁ እጅ ይቆረጣል ነው የሚባለው። ከገደላችሁ ደግሞ ትገደላላችሁ ነው የሚባለው። እሱ ግን ለመሞት ፈልጎ ነው መጀመሪያ። የሆነ አንዳንዴ ሳታስቡ በስሜት የምታደርጉት ነገር ጥሩ አይደለም። አሁን ይህ ልጅ ሊገሉት ይችላሉ፣ ር ደግሞ ምን እንደሚያደርጉት ከሱም አልፎ ተርፎ ደፋርነቱ፣ በጣም ደፋር ነው። የሌሎቹ ከሀገር ወጥተው እንዳይሰሩ ወደዚህ ሀገር መጥተው እንዳይሰሩ ከዚህ በኋላ እኮ ኢትዮጵያኖች ሰው ገዳዮች ናቸው ነው እያሉ ይፈራሉ። ኢትዮጵያን ራሱ ለማምጣት ገባቸው። እባካቸው እንደዚህ አይነት ከማለ እንደዚህ አይነት ውሳኔ ከማወሰናቸው በፊት ምንድን ነው ማድርገው። እሱ አሁን የዘላለ ህይወቱን አጣ ማለት ነው። መጀመሪያ ይሄን ከማድረግ በፊት የሆነ ማሰብ ነበረበት በእርግጥ ቢበታው እንኳን ችግር የለውም። እንዴት እስከ መግደል እስከ መግደል ድረስ በጣም ነው የሚያሳዝነው። በጣም በጣም ነው የሚያሳዝነው። ማይደረግ ነገር ነውር ነገር ነው ያረገው። ነውር ነገር እሱ አሁን ለራሱ ብቻ ሳይሆን ለቤተሰብ ማዛ፣ ለሀገር ማዛ ነው ያረገው። አንደኛ ኢትዮጵያን እያሰደበ ነው። ሁለተኛ ቤተሰብ በሙሉ ዘመድ አዝማድ በሙሉ አስባችኋል፣ እንዴት እንደሚሆን አንዳንድ ሰዎች በጊዜያዊ ስሜት የምታደርጉት ነገር አታውቁም። ግን እንደዚህ ሊወሰን እንደዚህ ሊደረግ አይችልም፣ በፍጹም ማለት ነው። ከማድረግ በፊት ማሰብ ማሰብ ነው እንጂ እንዴት እኛ አሁን እኛ እነሱ መጣንባቸው እንጂ አልመጡብን፣ እኛን ነገራችን ትተን የመጣንባቸው

ምንም ያደረጓቸው ዝሮ እኩል መልስ ነበረ። እሱ ደግሞ ምን ይላታል? እዚህ ሞተሽ ሬሳሽን በሳጥን ነው ሀገር ግን ተይ ብላት።